አዲስ አበባ ለመግባት የሚያስፈልግ መስፈርት መውጣቱ ታውቋል። ወደ አዲስ አበባ ለመግባት የሚያስፈልገው መስፈርት እንዲወጣ ምክንያት የሆነው ከፍተኛ ፍልሰት በመኖሩ ነው። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ባንክ በዚህ ዓመት የመንግስት ብድር ወደ ዜሮ መውረዱን አስታውቋል። ለበርካታ ዓመታት መንግስት ከብሔራዊ ባንክ በቢሊዮን የሚቆጠር ብር መበደሩ በዋጋ ንረት ላይ ተጽዕኖ ማሳደሩ ሲገለጽ ቆይቷል። ሰላም ቤተሰቦቻችን፣ መረጃዎቹን የት አገር እና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 አዲስ አበባ ለመግባት የሚያስፈልግ መስፈርት መውጣቱ ታውቋል። በዚህም ወደ አዲስ አበባ የሚመጣ ሰው የተመዘገበ መሆን አለበት መባሉን ያገኘነው መረጃ ያሳያል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እንደሚሉት ከሆነ ከዚህ ቀደም አንድ ሰው አንድ ነው የሚለውን ማረጋገጥ ባለመቻላችን በሁለትና በሶስት ማንነት መታወቂያ ማውጣት፣ የታክስ ማጭበርበርና በተጭበረበረ ማንነት የንብረት ቅሚያ ይከናወን ነበር። በሲቪል ምዝገባ ረገድ የተሰራውን ስራ ሲገልጹ ደግሞ አሁን ላይ አዲስ አበባ ውስጥ በአንድ ስም መታወቂያ ያወጣ ሰው ዳግም በዛ ስም መታወቂያ የማይወጣበትን ስራ ትፈጥረናል በማለት አስታውቀዋል። አብዛኛው ሰው የፋይዳ መታወቂያ የሚመዘገበው በአስገዳጅ መልኩ ነው። ይህ መሆን አልነበረበትም ሲሉ የማህበረሰቡ ግንዛቤ አነስተኛ መሆኑን ከመግለጽ አልተቆጠቡም። ለምንድን ነው ፋይዳ የማትመዘገበው ሲባል ምን ያደርግልኛል የሚል ሰው በጣም ብዙ ነው። ነገ መታወቂያው ከፋይናንስ ከታክስ ከቤት ኪራይ ከመንጃ ፍቃድ ከንብረት ባለይዞታነት ጋር ይያያዛል ሲሉ ከመጠቆም ባለፈ አዲስ አበባ የስበት ማዕከል መሆኗን በመጥቀስ ህጋዊ ያልሆኑ ፍልሰቶች መኖራቸው በከተማው መሰረተ ልማት ላይ ጫና እየፈጠረ መሆኑን አንስተዋል። አዲስ አበባ ውስጥ ያለውን ሰው ማወቅ አለብን ያለውም፣ በአግባቡ የተመዘገበ መሆን አለበት። መንግስት አገልግሎት የሚያቀርበው ለአምስት ሚሊዮን ነው ወይስ ለስምንት ሚሊዮን የሚለው በግልጽ መታወቅ አለበት። ሰው ይምጣል።

ሲመጣ ግን የተመዘገበ ሰው መሆን አለበት። በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባ መደበቂያ ማድረግ የለበትም። የሚመጣው ደግሞ ከተማ አስተዳደሩ ያወቀው ነዋሪ መሆን አለበት። ያንን ማድረግ የሚያስችል ስራም እየሰራን ነው ያለ ነው ሲሉ ሀሳባቸውን አካፍለዋል። ከሲቪል ምዝገባ ጋር ተያይዞ ደግሞ በአዲስ አበባ ትምህርት ቤቶች እየተከናወነ ያለው የፋይዳ ዲጂታል መታወቂያ ጉዳይን አንስተዋል። ለሚቀጥለው የትምህርት ዘመን ምዝገባ የፋይዳ መታወቂያ በመስፈርትነት ሰንሰለት በማስቀመጥ በአንድ ወር ውስጥ 450 ሺህ ተማሪዎችን ለመመዝገብ ታቅዶ ስራ ቢጀመርም መመዝገብ የተቻለው 130 ሺህ የሚሆኑትን ብቻ ነው። ወላጆች የተሟላ መረጃ አይልኩልንም ያሉት ኢንጂነር ወንድሙ አንዳንዶቹ ለራሳቸውም የፋይዳ መታወቂያ የሌላቸው መሆኑን በመጥቀስ የግንዛቤ እጥረት ለስራው ፈተና መሆኑንም አስታውቀዋል። ሌላው ደግሞ በተመሳሳይ ከሞትና ጋብቻ ሰርተፍኬት ጋር ተያይዞ የማስመዝገብ ባህሉ ደካማ መሆኑ ነው። አዲስ አበባ ከተማ ወደ ወደ አምስት ሚሊዮን ነዋሪዎች አሏት ተብሎ የሚታሰብ ሲሆን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ድረገጽ ላይ ያለው መረጃ እንደሚያመለክተው ደግሞ በከተማዋ ለዲጂታል መታወቂያ የተመዘገቡ 2.7 ሚሊዮን ሰዎች ሲኖሩ መታወቂያውን የወሰዱት ደግሞ 2.1 ሚሊዮን የሚሆኑት ናቸው። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ባንክ በዚህ ዓመት የመንግስት ብድር ወደ ዜሮ መውረዱን አስታውቋል። ለበርካታ ዓመታት መንግስት ከብሔራዊ ባንክ በቢሊዮን የሚ መቆጠር ብር መበደሩ በዋጋ ንረት ላይ ተጽዕኖ ማሳደሩ ሲገለጽ ቆይተዋል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ይህንን የገለጹት የኢትዮጵያ የፋይናንስ ፎረም ላይ ነው። የኢትዮጵያ የፋይናንስ ዘርፍ እንደ ዋጋ ንረትና የውጭ ምንዛሪ እጥረት ባሉ በርካታ ችግሮች ሲፈተን እንደነበር አስታውሰው ችግሮቹን ለመፍታት ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ገብታለች። ማሻሻያውም የኢትዮጵያን የፋይናንስ ዘርፍ አካታችነትና ተወዳዳሪነት ማሳደግ የ የውጭ ምንዛሪ እጥረትን መፍታት የወጪ ንግድንና የውጭ ቀጥታ ኢንቨስትመንትን መሳብ እንዲሁም የዋጋ ንረትን መቆጣጠርን ያለመ ነው። እንደ ገዢው ከሆነ የማክሮ ኢኮኖሚ ሪፎርም ራዕዮችን እውን ለማድረግ በተከናወኑ ጥረቶችም የውጭ ምንዛሪ እጥረትን መፍታት እንደተቻለና የግሉን ዘርፍ የሚያሳትፍ የፋይናንስ ዘርፍ እውን ተደርጓል። የማክሮ ኢኮኖሚ ማሻሻያው የኢትዮጵያን የፋይናንስ ዘርፍ ተወዳዳሪና፣ ገበያ መር የግሉን ዘርፍ ማዕከል ያደረገ ዲጂታላይዝድ እና ደህንነቱ የተ የጠበቀ ማድረግ ተችሏልም ነው ያሉት። የፋይናንስ ስርዓቱ ፈጣንና ቀልጣፋነትን ለማረጋገጥ ቴክኖሎጂ ላይ በስፋት እየተሰራ መሆኑን በመጠቆምም የዲጂታል የገንዘብ ዝውውር፣ ብድርና ቁጠባ ላይ ውጤቶች መገኘታቸውን አስታውቀዋል። የመንግስት ብድር በ12 ዓመታት ውስጥ ለመጀመሪያ ጊዜ ወደ ዜሮ መውረዱን የገለጹት ገዢው የተሰሩ ስራዎችና የተመዘገቡ ስኬቶች በቀጣይም የኢትዮጵያ የፋይናንስ ስርዓት ብሩህ ተስፋዎችን እንደሚያሳይ አብራርተዋል። በሌላ በኩል ደግሞ በከፍተኛ ከፍተኛ ደሞዝ ትቀጠራላችሁ በሚል ብር ከከፈሉ በኋላ የስራ መደቡ የለም እየተባሉ መሆኑን ስራ ፈላጊዎች ቅሬታ አቅርበዋል። በአዲስ አበባ ህጋዊ የስራ አገናኝ ኤጀንሲ መስለው የስራ ቅጥር ማስታወቂያ በማውጣት በፈለጋችሁት የስራ መደብ በከፍተኛ ደሞዝ ስራ ትቀጠራላችሁ የሚሉ አጭበርባሪዎች መኖራቸውን ስራ ፈላጊ ቅሬታ አቅራቢዎች ገልጸዋል። ቅሬታ አቅራቢዎቹ እንደገለጹት ከሆነ በተለይ በአዲስ አበባ ከተማ በ22ና ሜክሲኮ አካባቢ ቢሮ ከፍተው ህጋዊ ኤጀ ኤጀንሲዎችን የሚሉ አካላት ተበራክተዋል። አክለውም የሚያወጡት የስራ ማስታወቂያ ከፍተኛ ደሞዝ ያለውና በማንኛውም የስራ መደብ መስራት የሚያስችል ነው። ለዚህም ከ200 ብር በላይ እንደሚያስከፍሏቸው፣ እንዲሁም ጠብቁ የሚልና ሌሎች ምክንያቶችን በመስጠት እንደሚያታልሏቸውም ገልጸዋል። ከቤተሰብና ከጓደኛ አስቸግረን የምንቀበለው ገንዘብ ስራው ካልተገኘም የማይመለስ በመሆኑ ለችግር ተጋልጠናል ብለዋል። ቅሬታ አቅራቢዎቹ አክለውም በመሆኑ ይህንን ጉዳይ የሚመለከ ተመለከተው አካል ትኩረት እንዲሰጠው እንፈልጋለን ብለዋል። ፍቃድ ሳይሰጣቸውና ከተፈቀደላቸው ውጭ ገንዘብ የሚያስከፍሉ ኤጀንሲዎችን በተመለከተ ምን ዓይነት ቁጥጥር እየተደረገ ነው በሚል ለአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ ጥያቄ ቀርበዋል። ዳይሬክተሩ በምላሻቸውም በዚህ ጉዳይ ላይ ከፍተኛ ቁጥጥርና ክትትል እየተደረገ መሆኑን አንስተው ህጋዊ ፍቃድ ሳይኖራቸው ማስታወቂያ በመለጠፍና ህጋዊ በማስመሰል የሚንቀሳቀሱትን በጥናት በመለየት እርምጃ እየተወሰደ መሆኑን ጠቅሰው በመዲናዋ አሰሪና ሰራተኛ አገናኝ ኤጀንሲዎች ህጋዊ በሆነ መንገድ መስራታቸው በርካታ የስራ እድል ይፈጥራሉ ተብሎ የሚታሰብ ቢሆንም አላስፈላጊ ድርጊት የሚያራምዱ አካላት ላይ ከፍተኛ ቁጥጥር ማድረግ እንደሚገባም አጽንኦት ሰጠውበታል። የቢሮው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ እንዳሳሰቡት ከሆነ ማህበረሰቡም እንደዚህ አይነት ድርጊቶችን ሲመለከት ጥቆማ መስጠት ይኖርበታል። በሌላ በኩል ደግሞ የውጭ አገር ዜጎች በፋይዳ መታወቂያ እየተገለገሉ እንደሚገኝ ተገልጿል። ትውልደ ኢትዮጵያውያንን ጨምሮ በሀገር ውስጥ የሚገኙ የውጭ ሀገር ዜጎች በፋይዳ ዲጂታል መታወቂያ እየተገለገሉ እንደሚገኙ የብሔራዊ መታወቂያ ፕሮግራም አስታውቀዋል። ኢትዮጵያ ውስጥ የሚገኙና የመኖሪያ ፍቃድ ያላቸው የውጭ አገር ዜጎች በሙሉ ፋይዳን በማውጣት እየተገለገሉበት እንደሚገኝ የፕሮግራሙ ኮሚዩኒኬሽን ዳይሬክተር አቤኔዘር ፈለቀ ገልጸዋል። አብዛኞቹ የውጭ ዜጎች ኢትዮጵያ ውስጥ የሚኖሩት በመኖሪያ ፍቃድ አሊያም ደግሞ ደግሞ በስራ ፈቃድ መሆኑን ያነሱት የኮሚኒኬሽን ዳይሬክተሩ የመንግስት አገልግሎትን ለማግኘት የፋይዳ መታወቂያን እንደሚያወጡ ተናግረዋል። ለአብነትም በኢትዮጵያ በሚገኙ ባንኮች አካውንት ከፍተው ገንዘብ ማንቀሳቀስ በሚፈልጉበት ጊዜ የታክስ ጉዳይን ለማስፈጸም እንዲሁም ለሲም ካርድ አገልግሎት እንደሚጠቀሙበት አንስተዋል። በመሆኑም እስካሁን ድረስ የፋይዳ መታወቂያን ያወጡ የውጭ ሀገር ዜጎች ከዋናው የሀገሪቱ ቁጥር አንጻር ሲታይ ያሉት ዜጎችን ጥቂት በመሆናቸው አነስተኛ እንደሆነ ገልጸው የተጠቃሚ ቁጥር የበለጠ ለማብዛት እየተሰራበት እንደሚገኝ አስታውቀዋል። በ2015 ጸድቆ ወደ ትግበራ በገባው የዲጂታል መታወቂያ አዋጅ አንቀጽ 161 መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ሕጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። የዲጂታል መታወቂያ አገልግሎቱ በዕድሜም ሆነ በዜግነት ገደብ ያልተደረገበት ሲሆን በየትኛውም የዕድሜ ክልል የሚገኙ ኢትዮጵያውያን እንዲሁም ደግሞ በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ የሀገር ዜጎች አገልግሎቶቹን ማግኘት እንደሚችሉ ተመላክተዋል። በኢትዮጵያ ባለፉት ሶስት ዓመታት የሙከራ ትግበራ ላይ የሚገኘው የዲጂታል መታወቂያ አገልግሎት ከሰኔ 2017 ዓ ም ጀምሮ በመላ ሀገሪቱ ዋና ዋና ከተሞች በአስገዳጅነት ተግባራዊ መሆን ይጀምራል። የብሔራዊ መታወቂያ ፕሮግራም በቀጣይ ሶስት ዓመታት ውስጥ 90 ሚሊዮን የሚሆኑ ዜጎችን ለመመዝገብ እቅድ መያዙን መግለጹም ይታወሳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራ ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።